ደaንደaን ደ ግልኳ k ናhቴ ና ጉባ ገረ ከአራት አመት በላይ እግሬን ያቃጥለኛል፣ ይነክሰኛል፣ ሊበላኛል። ብዙ ሐኪም ቤት ሄጃለሁ፣ ግን ምንም ሊሻለኝ አልቻለም። እግዚአብሔር ሆይ እባክህ ማረኝ። ንበንንበጋ ስት ተን ሚኮና ጀ ኒነጭኒኑሲን ሴ በደንብ አድርጋችሁ እልል በሉላቸው! ሃሌሉያ! አሁን የሚያቃጥለኝ የለም የሚበላኝ የለም ደህና ነኝ ተፈውሻለሁ ብሏል። እልል በሉላቸው እንደገና ሃሌሉያደንደይን ደ ልኳ ን ነዲቴ ጉባ ነጭኒና ገረ ወጋ አፍሪቲ አኪሚስ ሰስ ሰ ከአራት ዓመት በላይ እግሬን ያቃጥለኛል፣ ሊነግሰኛል፣ ሊበላኛል። ብዙ ሐኪም ቤት ሄጃለሁ፣ ግን ምንም ሊሻለኝ አልቻለም።

በተኒ ዞርሲሰመጣው ወደዚህ የእግዚአብሔር ሰው እያገለገለ ነበር። በጣም እየጸለይልኝ ነበር። በኢየሱስ የሚያብጥ እግር ደም የሚቋጠር በጌታ በኢየሱስ ዛሬ የፈውስ ቀን ነው። ይሄ እግር ዛሬ ይፈወስ፣ ፈውስ ይሁን ዛሬ በኢየሱስ በኢየሱስ ይሄ እግሮት ከዚህ በኋላ አይታመምም። የጌታ ፎርስ በርሶ ላይ ነው። መንፈስ ቅዱስ ተባረክ። መንፈስ ቅዱስ ተባረክ። እግሮትን ቼክ አድርጉ፣ ቼክ አድርጉ፣ በደም ቼክ አድርጉ። ሃሌሉያ ከዚህ በኋላ ያው ሐርካ ካና ዋቀቱና አከነ ነምን ጫጫባዮ ዱፌ

አካስ ዜዴተን ፍንጫ አካሲት ሰጉዳ ና አሁን የሚያቃጥለኝ የለም። ኢየሱስ ጌታ ነው። የሚበላኝ የለም። በጣም ደህና ነኝ። ሽንት ቤት እንኳን መቀመጥ ያስቸግረኝ ነበር። ትልቅ እንትን ላይ ነው የምቀመጠው። አሁን ግን ደህና ነኝ ብለዋል። በጣም ብዙ ቸርች ሄጃለሁ። ያልሄድኩበት ህክምና እሚቀረኝ የለም። አራት አመት ሙሉ አቲ ጆሌ ሙጫከና ጆሌ አፉር ገቴ ዱቴ አቺ ተንቀበመ ካቲ ቲ ተንቀበመ እገሲ ሁመን ዲበማ ሁመን ዲበማ ሆማ ሙርቴ ተኮላገረ አሲቲ ኡፈታን ሚሊ ኮና እጀቴ ኒና ጪኒኑ ሲኒ ሰኒ ኢተውስ ነዲሰ ሜቶ ሻቲና ጋላ በደምብ አድርጋችሁ እልል በሉላቸው። ሃሌሉያ አሁን የሚያቃጥለኝ የለም፣ የሚበላኝ የለም ደና ነኝ ተፈውሻለሁ፣ ብለዋል። እልል በሉላቸው፣ እንደገና ሃሌሉያ። ያው እግራቸው እንደዚህ ደና ነው፣ እያነከሱ ነበር። እግራቸው ያኔ በጣም አብጦ ነበረ። በጣም ትልቅ ነው እግራቸው አብጦ፣ ከካልሲ ራሱ ተወጥሮ ነው የሚታየው ራሱ ሃሌሉያ አማ ቡሌ

ነበርን በጣም ነው ያኔ የጸለየላቸው። በደንብ እያዞረ እያመላለሰ ዛሬ ተፈውሳችሁ ነው የምትሄዱት ብሎ ነበር ሲጸልይላቸው የነበረው።

ሩቅ አገርና ያለችው ጠዋት ጸልያለሁ፣ ማታ ጸልያለሁ። እኔን የፈወሰኝ ጌታ እሷንም ያገኛት ብለዋል። አሜን! ያገኛት፣ ያገኛት በኢየሱስ ስም የልጅ ፍሬ። መካኒቱ ስንት ወልዳለች? ሰባት። በልጆች ትባረከ፣ የልጅ ብዛት ይሁንላት በኢየሱስ ስም።